እኔ የኔ አመለካከት ስለምታውቀው አንተ እያንዳንዱን ፖለቲካቸውን ስለምታውቀው አብራቸው ብዙ ጊዜ ስላየሃቸው አካሄዳቸውን አንተ በሲስተም እሱን አልፎ የመግባት ብቃት አለ ብዬ አስባለሁ። ብቃት አለ ስላየሁም ጭምር ነው የምናገረው። አደልም? ልካችንን ማወቅ በጣም ተገቢ ነው። ኤርሚያስ አልወያይም ካለ እኔ ኦርቶዶክስ ሆኖ ያለ ፔንቴ ሳስለቅሰው በጣም ደስ ይለኛል። ማለ ፔንቴውን ሳስለቅሰው ራሱ ደስ ይለኛል። አንዳንድ ፍዘዝ ያሉ ማለት ነው። እንዱ ከርሞ ጥጃ የሆነ ከርሞ ጥጃ አንድ መራሳ ጀምር ከዮሐንስ ወንጌል መጽሐፍን ወይ ደግሞ ከቆሮንቶስ ላንድ ክልል ገና ልታረብ ስጀምር አንተ እኮ የለህም። በቃ እዚህ ጋ ትመጣና ደግሞ አስተያየት ትሰጠኛለህ። እኔ ጋ አንተም ጭምር ከንቀል ነቃ ነው አንተም ትለኛለህ። በዚህ ቢያበቃ ጥሩ ነበር፣ እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ። አታም አታም ስ ራዝ አታመልጥ

እንደናስ መልሰው ሲባል እኮ ነው እንዲያለው። አረ ሰዎች ግን ሰውዬ እኮ በቃ በጣም የአእምሮ ችግር እንዳለበት እኮ ያስታውቃል። እግዚአብሔር ነው ባዘው ባሮኬ ወይ ይሄን ውይይት አሁን የጥምቀት የሰው ስራ ነው ያለውን ንግግሩም ማለት ነው። ክርስቲያን አልነበረም። በረብ ሊቀበሉ የሚገባው ሉተራን እራሳቸው መካነ ኢየሱሶች እራሳቸው ነበሩ። እና ተወያየን ጥምቀት የሰው ስራ ነው ወይንስ የክርስቶስ ስራ፣ የእግዚአብሔር ስራ ብለው እነሱ ነበሩ መቆጣት የነበረባቸው የውይይት ቪዲዮ መስራት የነበረባቸው። ምን አለመታደል ሉተር የራሱ ጉዳይ ሲል ምን አሉ እነሱ ይታወቅ። አሁን እኮ ሁሉም አንድ የሚሆኑት አንድ የምታደርጋቸው ቤተ ክርስቲያን የምትባል የጋራ ጠላት አለቻቸው። እና ያንን የተመለከት ነው ማለት አንድ ልባም የሆኑ አንዳንድ ፕሮቴስታንቶችን አይተናል። የሰራው ስራ ትክክል እንዳልሆነ ያደረገ ያለውም ነገር ትክክል እንዳልሆነ የሚረዱ ስህተቱንም ደግሞ ስህተት አድርገው ተናግረው የተቃወሙ ሰዎች አሉ። ስለ እነዛ ሰዎች ደግሞ እናመሰግናቸዋለን። ግን ደግሞ የሚበዙትን እንደተባለው ቪዲዮም ላይ የሚሰጡትን ኮመንቶች እና በየክርስቲያኖች ቤት ኮመንት ላይ የሚሰጡትን ኮመንት ስናየው ብዙዎቹ በዛው መስመር እየሄዱ እንደሆነ ነው የምታየው። ምክንያቱም የጋራ ጠላት ተደርጋ የተሰየመች ቤተክርስቲያን አለች። ለዛች ቤተክርስቲያን ሁሉም አንድ ይሆናሉ። ልክ ክርስቶስን ለመስቀል የማይስማሙት የማይተባበሩት አንድ ላይ እንደተባበሩ አንድ ላይ እንደቆሙት ማለት ነው። እና በጣም የሚገርም ነው። አይ ሄሉ አይ ሄሉ እናቴን ሆዴን አሞኛል ሄሉ ወይ ናቴ፣ ምንድን ነው የሆነ ግጥም ነበረ፣ እኔ ምን አገባኝ የምትሉት አረግ እሱ ነው ሀገሬን ያረዳት እንደበግ፣ የሚል ግጥም ልጽፍ ብድግ አልኩኝና ምን አገባኝ ብዬ ቁጭ አልኩ እንደገና፣ የሚል ግጥም ነበር እና አባቶች ምን አገባኝ ሉተር ምን አገባኝ እንትና ዳር ያዙ እና እኔ ሁሉ ነገር እኔ ዳር አስይዞ የቱ ጋር ሊሆን እንደሆነ አልገባኝ። ሁሉንም ዳርያዝ እያለ እሱ የሚጠራው እና አቦዝዬን ነው የሚለው ማነሽ አልጋነሽ ነው።

ከዚህ ከዚኛው የሉተርን ትምህርት ተቀበሉ። ኦርቶዶክስ ኦርቶዶክሳውያን ሉተር መጽሐፍ ቅዱስ ብቻ ማለቱ ተቅል የኛ ትምህርት እሱ ስለሆን ወደዚኛው ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳርያ ዝለዋለሁ። ብራዘር የሉተር የሆነ ደውማ ነው ያችን ጸጉሮን ጺሙን እንትን አገጩ ላይ ወረ ብያደርግ በቃ በጣም አንደኛ አንባቢ ልጅ ነው። በጣም አመለሸጋ የሆነ ሰው ነው እና በቃ አኬ ለምልህ እንደኔ የገጠር ልጅ ይሁን የከተማ ልጅ ይሁን አላውቅም። ግን በጣም ብልጥ የቱ ጋር ምን እንደሚወራ ያውቃል። ሄዶ ዝም ብሎ አይላተምልህ እንደነ ወዘልፈኒ ማለት ነው። ሄዶ አይላተምልህ፣ ላሽ በል ይላል ወጣት የሚስማማሉ ይመስለኛል። እዚህ እንትን ላይ ቢያንስ ምንድነው ስሙ ሉተር እና ጆን ካልቪን ላይ ስንሄድባቸው አንዳንድ ጉዳዮች ላይ እንግዲህ ከፔንቲዎች ጋር የሚስማማ ነው ማለት ነው። ታዲያ ሉተር ዳሪያስ የጀርመናዊ መነኩሴ ዳሪያስ ብራዘር ዳሪያስ በሉተር አይደለም። ለእኔ ይሞተልኝ ከዚህ ከዚህኛው ወይ ወይ፣ ከባድ ነው እና በዚህ ከጥጥ ሰው ነው የምትወያዩት። ይሁዴ እንደው ቢመጣና እንወያይ ተብሎ እንደው ከሱ ጋር ብትቀር ስድብና ትምህርት እኮ ነው ለውይይት የሚቀርበው ማለት ነው። እንዴት ነው ነገርየው? ያስኬዳል? ኤርሚያስ እንግዲህ ያው የቀለሜ የታወቀ ነው በስድብ በደንብ በቃ ማስተርሱን የያዘው በስድም መሰለኝ። የዛሬ ሁለት አመት አካባቢ መሰለኝ የሆነ ቪዲዮ ነው እንደውም ሰርቼበታለሁ። እና ስምንትህ ነው በሽመል ምረፈርፍ አገር ቤት በሆን እያለ እዛ ቁጭ ብሎ ተጎልቶ፣ ከሳሎን የሆነ ሶፋ ላይ እሷ ላይ ቁጭ ብሎ ከዛ ማይወጣ ሴቶቹን እኮ ነው ታዲያ ረፈርፋቸዋለሁ ሲል የነበረው። አብሽ እኔ አላቅም ብቻ ስምንትህ ነው በሽመል ምረፈርፍ ምናምን ነገር አጠገቤ አትደርስም ስል እያለ ማለት ነው። እና ከሚረፈርፍ ጋ ነው እንደ ይሄ ትምህርት ያው ከሚወያይ ትንሽ እንደውም ያ እንትና ይሻላል። ያው ርዕሱን ጠብቆ ማለት የገባበትን ርዕስ ረስቶ የእኛን ትምህርት ቢሆንም የሚያቀርበው ያ ትንሽ ቃሌ ይሻላል። እና እምነት ብቻ የሚል አሳያለሁ ብሎ ብቻ የምትባለውን ብንጠብቅ ብንጠብቅ ሁሌም አያሳያትም እና ትንሽ እሱ ይሻላል። ምንም ቢሆን እንትን ለማለት ያው ትምህርቷን ለማሻሻል ይሮጣል፣ ይጣጣራል። ይሄ እኮ ስድብ ነው ቀጥታ ስድብ በቃ ማለት ቀጥታ መሰደድብ። ስለዚህ ከዚህ ጋር ሲጀመር ውይይት ያው እንደው ዝም ብሎ ትንሽ ስለቆለሉት ያው ልኩን ማሳየት ስለሚያስፈልግ በሚለው እንውሰደው እንጂ ሲጀመር ቢገባ እራሱ ሊሳደብ ነው የሚገባው እንጂ ሊወያይ አይገባም። ከእንትና ከፈለጋ ጋም ቢሆን የገባው የገባበት ርዕስ ጠብቆ አላወራም። ምክንያቱም ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ነበር የገቡት። እሱ አይደሉም ሊል ነው የገባው ቀለሜ ማለት ነው። ነገር ግን ሌላ ሌላ ታምር ውስጥ ገብቶ፣ ከታምርም ያምጣው ከየትም ያምጣው፣ በእርግጥ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ ነበር ማሳየት የነበረበት። ግን ሌላ ታሪክ ነው አውርቶ የወጣው። አሁን ልክ የሆነ እንደ ጀግና ምናምን አድርገው እንትን እንዳለ ፈለጋ ይሄ ርዕሳችን አይደለም እያለ ሲመልሰው፣ አረ ርዕሳችን ነው። እሱ ያው የሚፈልገው በቃ ገድል ላይ አሁንም ራሱ የሆነ ገድል ላይ ገደል ይግባና፣ ይሄ እንደው መድኃኒዓለም እንደው ምን እንደሚሻላቸው የራሳቸውን ገድል ያሳትማሉ መሰለኝ ደግሞ እኔ እንደሚመስለኝ። ምክንያቱም መጽሐፉ ላይ ያልተጻፈ ነገር ሁላ እያወጡ የሆነ የሚያነቡት ነገር አለ። ቢሆንም በእርግጥ ኦርቶዶክሳዊ የሆነ ፍቺ አለው። ደግሞ የሆነ እንትን መጽሐፉ ሲፈታ ሲነበብ ማለት ነው። ዝም ብሎ እዚህ የራሱን የሆነ ትርጉም እየሰጠ ልክ የሙስሊሞች መጽሐፍ ቅዱስ ላይ እንደሚንቦራጨቁት ማለት ነው። እንደዛ አይነት ነገር ያደርገው ቁማዘውያብሽ ያው ገድል ከተነሳ የጴንጤልም ገድል ማንሳት ግድል ይዘን ነው በሚመጡት ጊዜያት ማለት ነው። ዩቲዩብ ላይ ያሉ የሳር ግጦሽ የቲቪ ጆሸዋ ሴቶች ደፈራ፣ እንዲሁም የተለያዩ ነገሮች እንደው አቤት አቤት እኮ ሄዱ። የልብን የምታደርሺው እናት ትክክል እኮ ነው። እግዚአብሔር ነው። እግሩ ተቆረጠ ተብሎ የሚባልበት ብራዘር፣ በደንብ እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስኖ ለማርያም በጻፉት ውስጥ ሁሉ ጭምር በኢትዮጵያ ታሪክ የሚታወቀው ሌላ ነው። እዚህ ለእናንተ ነው እግሩን የተቆረጠው ሲጸልላቸው ተብሎ የሚባለው ውሸት ነው። በአካል የሚያውቁት ሰዎች የዚህ ጉልበቱን ለማየት በጣም ነው የሚሰቀጠታቸዋል። ጉልበቱ ሁለቱ ጉልበት የምንድነው የግመል እግር እስኪመስል ድረስ ከስር ማለት ነው እንደ ሻኛ ነገር አቅሎ በስጋው ላይ ስጋ ውጡ የተመረከቀበት የጆሾዋ እግር ነው እንግዲህ እንደዚህ የሚሆነው ጋይስ የሌላ ሰው እግር አይደለም። የተ ሊያገሰው ምንም ማለት ነው የቲቪ ጆሹዋ ነው። ስንት ሚሊዮን የሚቆጠር ህዝብ እኮ ነው። ይሄን ነብይ ሰማይ ነበረው በእጆቹ የተደረጉ ተአምራት በየትኞቹ አገልጋዮች በእኛ ዘመን ባሉ ተደርጎ ያውቃል። እስኪ አምጣልኝ። በያ አምላክ ፊት ነው የምገዳደረ ማለት ነው። ማና አንተ በዚህ ሰው ላይ አፍክን ልትከፍት ማለት ነው። አንቺ አፍሽን ልትከፍች ማለት ነሽ። እና ባደፋሮች የጠንቆ ያለ እንዲህ ትላለ። በክርስቶስ የፍርድ ዙፋን ፊት እቀርባላችሁ አልኳቸው። ፎቶቻቸውን እያስገባቸው የአሰት እና የእውነት ቃሉ ነው ሚዛሉ እያሉ የሚያወሩ ሲታዩ በቀኑ የሚዲያ አርበኞች የጎረቤት መጽሐፍ ገድል አብራሪዎች ሶፍት ካበላው ጋር ወግል ይቆማሉ። ለናይጄሪያ ጠንቋይ ህልማለኝ ይላሉ። አንድ የተረት መጽሐፍ አለ። አቡነ እንትን ገብረ መንፈስ ቅዱስ አቦ ማለት ነው። ከእሱ ላይ ማነሳው ሀሳብ አለ። ከእንግዲህ ከገርና ታምራት ጋር በተያዘ ያለ እምነት ስለ አንድ ጊዜ ስላስቀመጥን እንዲ አይነት ልጆችን ስታዩ ዝምብላችሁ ስቃችሁ ማለት ነው። እሺ ክርስቲያኖች ቆ ቆ ውስጡን ቆሰለ ባይ ዘ ዌይ ይሄ ማለት ነው ባሮኬ። በቃ እኮ ሌላ ምንም ነገር የለው። አባቶቻችንን እንደዚህ ሲናገር ይሄን ይዘህ ብትመጣ አንድ ከዚህ ፊት የሚቆም ጴንጤ አለ? እውነት ይሄ መጽሐፍ ቅዱሳዊ ነው ብሎ የሚናገራለ? በቃ ይሄ ነው። በእምነት መነጽር እስካልታየ ድረስ እንደዚህ እየተወጋገዝ ልንኖር ነው ማለት ነው። ይሄ ደግሞ እኛ ክርስቲያኖች የምናደርገው አይደለም። እና ለዛ ነው ነገረ ድነት ላይ በመጽሐፍ ቅዱስ አውራን ተብሎ የተለመደው ማለት ነው። ይሄን ይመስላል ባሮኬ። እናመሰግናለን። አንቱሻ መጣ ሀሳብ ነው የምር በቃ እንደዚህ እንትን ሲሉ የእነሱንም ገድል እንዳላችሁት ማለት ነው አውጣለት አዘጋጅተ መግባት ይኸው በሶፍት እንደዚህ አድርጎ ሶፍት አስበልቶ ቲቪ ምናምን በቲቪ እየጸለየ አስረገዝኩኝ እያለ የሆነ ደግሞ አለ፣ በቴሌቪዥን የሚያስረግዝ ረ እሱ ደግሞ ይለኛል። በነገራችን ላይ እሱ የራሱ ፓስተር ነው፣ የቀለሜ የራሱ ፓስተር ነው። አጥማቂ እሱ ነበረ፣ የቀባውም እሱ ነው። መስፍን ማለት ነው ቲቪ ጆስዋም፣ እንደምታዩት ነው። ኤኒዌይስ ባይዘው እሱ የሆነ በገድል ምናምን ኢንተኔት ይባል ከተባለ ይመጣል፣ ግን ሰው ምንም አያተርፍበትም ምናምን ከማለት አንጻር ነው እንጂ የራሱ ገድል ራሱ እያንዳንዱ ሪከርድ ቢደረግና ቢሰበሰብ ማለት ነው። ከማነው ቀለም፣ ማነው ኤርሚያስ ምናምን ከሚለው ጀምረ እስከ የሆነ እንዲህ ብሎ ጠራኝ ከደመና እንዲህ እያበራ ምናምን መጣብኝ አባቴን እንዲህ በለው ምናምን እሱን ገሉ። የራሱን ብቻ ይዘህ ራሱ መወያየት ምናምን ይቻላል፣ ግን ምን ትጠቀማለህ አሁን ከእንደዚህ አይነት አርቲ ቡር ቲዮሪ? ምንም የግመል እግር መሰለ ነው በመንበርከክ ብዛት የግመል እግር መሰለ። የቲቪ ጆሹዋ ማለት የእኔ እኮ የሚገርም ጀግና እኮ ነው። ኤኒዌይስ አይ ቲንክ መሸ፣ ስድስት ሰዓት አለፈ። እና ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን። ሁላችሁም እናመሰግናለን። ፕሮቴስታንት መሆናችሁ ምናምን ይሄ ትክክል አይደለም ስትሉ የነበረው ሌሎቻችሁ፣ ከሌላ ቤተ እምነት የሆናችሁ እና ደግሞ ቅድም ምናልባት በጣም ብዙ ገዝት ልኮ ምናምን ሰው ስለነበረ የኔም ኔትወርክ ትንሽ ያስቸግር ስለነበረ ሳላያችሁ ምናልባት ምናልባት ኢንኬዝ ማለት ነው ልካችሁ ያልገባችሁ ምናምን ወንድሞች ቶች ካላችሁ በጣም ይቅርታ እንደማትቀይሙ ኦፍኮርስ ዊ ነው ትረዱና ትረዳላችሁ ብዬ አስባለሁእና እና ከዛ አንጻር ተመልከቱ ምናምን እና በጣም እንወዳችኋለን ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም፣ ሁላችሁንም እንወዳችኋለን። መልካም አዳር ይሁንላችሁ። እዚህ ያላቸው አብርሽ፣ አንትሽ ባሮኬ መርሃ ግብሩን እየመራህ ምናምን እና ድፊባቸው ደግሞ ማሳረጊያ ጸድ ቪዲዮዎች ምናምን ጋብዘሽናል፣ እናመሰግናለን። ሁላችሁ ምታችም ያላችሁ ወንድምቶቻችን እግዚአብሔር ያክብርልን።